ስራ ጋር የተቆራኘ ዲጂታል ፕላትፎርም ማገልጸጊያ ያስፈልገዋል ከኤአይ ኢንስቲትዩት ጋር ከቴሌኮሚኒኬሽን እንዲሁም ከኢንሳ የመሳሰሉ ዲጂታል ላይ በጣም የበለጸጉ ተቋማት ጋራ በጋራ የምንሰራበትን ማዕቀፍ ቢመቻች እነዚህን ነገሮች ተረድተው የነገሩንም ጥልቀት ተረድተው መልካም ምላሽ እንደምናገኝ ተስፋ እናደርጋለን አመሰግናለሁ ሁሉም እያነበቡ ነው፣ ጥያቄ የሚያቀርበው እየለየ የምትመታ ከሆነ ግን ችግር አለ ማለት ነው። ግልጸኝነት ለዘላለም ይኖር። የተለያዩ ሀሳቦችን ነው እየሰማን ያለ ነው። ሁሉንም ሁሉም እያነበቡ ነው ጥያቄ የሚያቀርቡት። ስለዚህ እዚህ ጋር የሚያድንህ በእጅ ያለው ሀቅህ ብቻ ነው። እኔ አላድንህም። ፑቲን አያድንህም። ፊልድ ማርሻል አያድንህም። ሀቅ ብቻ ነው። ወይም ደግሞ ንግግር የማሳመኛ ነጥብ ብቻ ነው የሚያደነም። ሜዳውም ይኸው፣ ፈረሱም ይኸው። የኔ ኃላፊነት መድረክ መክፈት ነው። እሺ ወደ አማራ ስትሮንግ እንመጣለን። አማራ ስትሮንግ የአርቲስቶችን ስብሰባ ከጠቅላይ ሚኒስትሩ ጋር የነበረው እንዴት አየው? ታንክ ዩ ኬዲ አይ ቲንክ እኔ በተለየ መልኩ አላየሁት። ልክ እንደሌሎቹ ከሌሎቹ ቅድም ማነው አንድ ወንድም ሲናገር ነበር ልክ ነጋዴዎችን ሐኪሞችን አስተማሪዎችን፣ ጠቅላይ ሚኒስትሩ ሁሉን አውቃለሁ ባይ ስለሆነ እና የራሱን ካልተ መገንባት የሚፈልግ ሰው ስለሆነ ሁሉንም እንዳናገረው አድርጌ ነው የማየው። ከዛ በፊት አንድ ነገር ማለት እፈልጋለሁ። አሁን ከበፊት የተናገረው ወንድም ሲናገር ኢትዮጵያ ውስጥ ያለሆነ ቀርሳ የበላይነት ስሜት የሚሰማው አካል ነው የሚለው ነቅርሳ አባባል ልክ አደለም። ሁለተኛ ኢትዮጵያ ውስጥ ያለው ነቀርሳ ይሄን ስርዓት የተከለው ነው፣ አንዱ የበላይነት አንዱ የበታችነት ስሜት እንዲሰማው አድርጎ የተከለውን ስርዓት ነው። ይህ ስርዓት ደግሞ ያለውን አዲስ አበባ ነውእና እንዴትለዚህ ነው አርቲስት ስትሆን አክቲቪስት የሶሻል ሚዲያ ኒውትራል ሆንክ፣ የህዝብ ሀብት ነኝ ምልህ ራስን ስታቀርብ ከእንዲህ አይነት አነጋገሮች መውጣት አለብ። ምክንያቱም አርቲስት ከሆን የአርቲስት ሶሻል ቤዙ ህዝቡ ነው አደለም ኢንዲስክሪሚኔትሊ ባጫሉ ዘፈን ያልጨፈረ ሰው የለም አደለ? በጥላሁን ገሰሰ ዘፈን፣ በነቴዲ አፍሮ ዘፈን አደለም? የነሱን ከዛ አልፈ በነ ማይክል ጃክሰን ሁሉ መጨፈር የሚችል የሚፈልግ በነ ቢዮንሴ ዘፈን የሚጨፍር ህዝብ ነው። አርቲስት እንደዛ ነው። ክሮስ እንትን የለውም፣ የፖለቲካ ባውንደሪ የለውም። እና አርቲስቱ ከፖለቲካ ኔትወርክ ይቆራርጣል። ትንሽ ኔትወርክ ቀይ ይታይኛል፣ ለኔ ቀይ ይታይኛል። ምናልባት ኔትወርክ ትክክል አይደለ መሰለኝ። እስኪ አሁን አልሰማ። አሁን ይሻላል፣ ይሻላል፣ ይሻላል። አሁን ያ እና የአርቲስት ሀብቱ ህዝቡ ስለሆነ ህዝቡ እንደዚህ አይነት ጥያቄዎችን ከመንግስት ጋር ፖለቲከኛ ነው፣ አብይ አህመድ እና ዝም ብሎ ከማንም ጋር ጊዜውን አያጠፋም። ነጋዴዎቹንም ሲያናግር፣ ሐኪሞቹንም ሲያናግር፣ ሁሉንም ሲያናግር አቺቭ ማድረግ የሚፈልገው የፖለቲካ ኦብጀክቲቭ ስላለ ነው። ይሄንን ከዚህ በፊት ደርግ ያደርገው እንደነበረ ይታወቃል። የቲፔሌፍ እንትኖቹን ተከትለው አርቲስቶቹ የቲፔሌፍን ኮፍያ አድርገው ምንድን ነው ደደቢት በረሃ ድረስ ሄደው አይተናል። ስለዚህ ከህዝብ ጋር መንግስት ከህዝብ የራቀ ሲመስለው ከህዝብ ጋር እንደማቀራረቢያ ድልድይ አድርጎ መጠቀም ከሚፈልግባቸው አንዱ አርቲስቶች ናቸው። በህዝብ ዘንድ ቅቡልና በወጣቱ ዘንድ ቅቡልና ያላቸውን እንትሮች አሁን ለይቼ ካሙዙ እንደዚህ አለ፣ ከበደ የሚባል አርቲስት እንደዚህ አለ ነው። ይሄ ስትራክቸራል የሆነ ችግር ነው። ካሙዙ የፈለገውን ቢል ለምን እንደሚለው ይገባኛል። በዛ አገር ውስጥ አሁን እንደ ሰው ተከብረህ ለመኖር ወይም ደግሞ እንደ ሰው ነፃነት ኑሮህ፣ እንዲህ በነፃነት እንድትናገር፣ እንደዚህ ቅድም እንደተናገረ ወንድሜ አብይ አህመድን ወደዋለሁ ማለት አለብህ፣ ባትወደውም እንኳን ማለት አለብህ ምክንያቱም ሊያኖርህ የሚችለው ካልሆነ የፓርላማ አባላት ከፓርላማ ተነስተው ሲታሰሩ አይተናል። ወጣቶች ከየመንገዱ እየተለቀሙ ሲታሰሩ አይተናል። የባጃ ሹፌሮች በማነታቸው እየተለቀሙ ሲታሰሩ አይተናል። ባለሀብቶች አካውንታቸው ፍሪ ሲደረግ አይተናል። ስለዚህ እነዚህ አርቲስቶች ለመኖር የሚፍጨረጨሩ ናቸው፣ የሚታገሉ ናቸው። ያን ያህል ኢኮኖሚክ ፍሪደም እንኳን ኑሯቸው ይሄን ባላደርግ በቃ ብታሰር እንደዚህ ሆናለሁና የሚሉ አይደሉም። ስለዚህ ለመኖር ማንኛውም ነገር ያደርጋሉ እንደማንኛውም ኢትዮጵያዊና እኔ በካሙዙም ላይ መፍረድ በንትኑ አጠቃላይ ይሄ በጣም ጨፍላቂ አደገኛ የሆነ አምባገነን ስርዓት ነው። በአምባገነን ስርዓት ውስጥ ደግሞ ደርግ ያደርግ የነበረው ሙዚቃህን እንዳታወጣ ይከለክልህ ነበረ። በቃ ለሆነ አብዮታዊ ሙዚቃ ካልጨመር ካታወጣም ነበረ ትፔሌፎችም በመጋች ነጠበባት በኩል አርቲስቶችን ለመጠርነፍ ጥረት አድርገው ነበር፣ ያደርጉ ነበረ። አሁን አዶ ነው። አሁን ያለው የጠርነፋንትን ፋንትን በምን እንደሆነ አላውቅም። ሰ ስለዚህ አጠቃላይ የሆነ ችግር ነው ያለው እና ይሄ ዝም ብለህ እንደሌላው ሀገር በነፃነቱ ምናምን የተናገረው አድርገን አንየው። እኔ ልጆቹ ላይ መፍረዳችሁ ትርጉም የለውም። በቃ ተዋቸው ይኑሩበት፣ አጠቃላይ ስርዓታዊ ለውጥ እስካልመጣ ድረስ ከሐኪሞቹን እንደ ሐኪሙ ነው የሚያናግር፣ አክቲቪስቱን እንደ አክቲቪስት የሆነ፣ አርቲስቱን እንደ አርቲስት እየሆነ እኔ፣ የአብይ አህመድ የኖውለጅ ልሚት የቱ ጋ ነው ያለው? በቃ እዚህ ላይ በቃ ምንድን ነው የእውቀት ባህል፣ እሱ ብቻ ነው የሚመስለውና እኔ የካቢኔ አባላቶቹም ያሳዝኑኛል። መቼ ነው ማን ነው ማንቀጀላ ናቸው? እሳቸው ናቸው አደለ የባህልና የቱሪዝም እንትኑ እሳቸው ናቸው፣ ሰብስበው ለምሳሌ የነበረው ኮንቨርሴሽን የሀገራችንን ባህል እንዴት እንዳሳድግ ምናምናም ቢሆን ቅድም እያላችሁ እንደነበራችሁት በየሚኒስትር ሴክተር መስሪያ ቤቶች በዛ በኩል ተመድቦ ይደረግ ነበር። ይሄ ግን የተደረገው የጠቅላይ ሚኒስትሩን ኢሜጅ ከህዝብ ዘንድ እየተፋቀ እየወጣ ያለ ሰው ስለሆነ የእሱን ለመገንባት ነው። በቃ አለቀ። ምንም ሌላ በእንትና እነዚህ ሰዎች ደግሞ አትፍረዱባቸው። ተጽፎ ተሰ እዛ ጋር አንድ ጥያቄ ልጠይቅ። አሁን ለምሳሌ እኚህ ሰዎች የጠቅላይ ሚኒስትሩ እነዚህ እንደ አንድ ተቋም ወይም ደግሞ እንደ አንድ የህብረተሰብ ክፍል በአርቱ ውስጥ ያሉ ሰዎች ለጠቅላይ ሚኒስትሩ ለዓመታት ሲብላላ ላይ ነበር፣ ወይም ደግሞ የውስጣቸውን ጥያቄ ከማቅረብ በዘለለ ችሎታቸውን ተጠቅመው የሙዚቃ መሳሪያ ተጠቅመው መወድስ አቀርበዋል፣ ወይም ደግሞ ያን ለማቅረብ ቃል ገብተዋል። አሁን መተቸት ካለባቸው እኚህ ሰዎች ነገ ከነገ ወዲያ በሚሰሩ ስራ መሆናል የለበትም፣ ወይም አሁን ግን ያደረጉት ነገር ስራችንን ለመስራት ማነቆ የሆኑብን ጉዳዮች አሉ፣ እነዚህ ነገሮች ይስተካከሉልን ብለው እንግዲህ ጠቅላይ ሚኒስትሩ ነው የሚጠይቁት። የበላይ አካል ወይም ደግሞ ኤግዚኪቲቭ ብራንቹን የሚመራው ወይም ደግሞ ሰብሳቢ እሱ እንደመሆኑ መጠን ጠቅላይ ሚኒስትር ነው። ከዛ ውጭ የሚያስነቅፋቸው ነገር ምንድን ነው ያደረጉት? ስራቸውን የለተለ ስራቸውን ለማስኬድ እኮ አስፈላጊ የሆነ ነገር እንዲሟላላቸው ነው ጥያቄ ያቀረቡት። የእኔ ጉዳይ ቴዲክ አርቲስቶቹ አይደለም። የእኔ ጉዳይ አሁንም ቅድም እንዳልኩት ነው። አርቲስቶቹ ለመኖር ሲሉ ልክ ባለሀብቶቹ ለመኖር ሲሉ የአብይ አህመድን መጽሐፍ አስር ሚሊዮን ኮፒ በአስር ሺ ኮፒ ገዛለሁ ብሎ አንዱ ባለሀብት ቃል እንደገባው ነው ኢትዮጵያ ውስጥ ለመኖር አሁን ለመኖር ለመኖር የአብይ አህመድ ጫማ ስር መነጠፍ አለብህ። ስለዚህ እኔ አርቲስቶቹን አይደለም፣ በነፃ መድረክ ቢሆን ኑሮ እነዚህ አርቲስቶች ከአዲስ አበባ ተነስቶ ኩሪፍቱ ሂዶ ተዝናንቶ ለመምጣት የሚቸገር አርቲስት እርስዎን የማያመሰግን ህዝብ ጤናማ አይምሮ ያለው አይመስለኝም። ካለ መሰረታዊ የሆነ ችግር አለ ማለት ነው። እኔ ችግር ከአርቲስቱ አይደለም። በቃ እዛ አገር ውስጥ እንዴት የሆነ በቃ ልክ የጠቅላይ ሚኒስትሩ ሰብእና ይሄን ፋሳድ በሆነ በውሸት የተገነባ እንደሆነ ሁሉ የሰውም ኑሮ ውዳሴውም ምኑም ምኑም ምኑም የውሸት እንደሆነ በአደባባይ ያስታውቃል። ሰላም እኮ ሰላም እኮ ሚኒማል እኮ ሚኒማል ሪኳይርመንት ነው ለምንም ነገር። የአርቲስቱን ስራ ለማስፋፋት የነጋዴውን ስራ የአስተማሪውን የምኑን ስራ ለማስፋፋት ሰላም የመጀመሪያው የመጀመሪያው። ቅድሞ ልዳ ቅድሞ አሁን ቅድሞ ወደ ሲናገር ቀበሌ እጀ እንዲካሉ ይቃወማለሁ። እሱማ ሲደላ ነው ሲደላ ነው። ቀበሌ ብትሄድ አሜሪካን ብትሄድ የትም አድቫንስ የሆነ ሀገር ብትሄድ ወረፋ አለ፣ በሆነ ወይ ማሽን ተበላሽቶ ቢሮክራሲ ይኖራል። ቢሮክራሲ የሌለበት ፍጹም የሆነ ዲሞክራሲ አለበት የለም ፒፕል አርቶች ን ባት ስለ ሰላም ድሮ ወጥተህ ከአራት ኪሎ ምሳ በልተህ ሱሉልታ ሂደህ ጠጅ ጠጥተህ ተዝናንተ መመለስ የለም። አሁን እሱ ይሄን ያህል ሰላም በጠፋበት ሀገር እርሶን ማያመሰግን ሰው ጤና አይመስለኝም፣ ካለ መሰረታዊ ችግር አለ ማለት ነው። ስለዚህ አብይ ለምንድነው ሊጠቀምበት የፈለገው ካልከኝ ግን መሰረታዊ እሱ ስለሆነ ይሄንን መድረኩን የሚያዘጋጀውና የራሱን ሰብእና እንደመገንቢያ በጣም ርካሽ በሆነ መልኩ ሰብእናውን ለማስተካከል ይህ ተጋጋጥ ያለ ሰው ስለሆነ ከካሙዙ ጀርባ ያሉ ወጣቶች ከካሙዙ ጀርባ ያሉ ደጋፊዎች ወይም ደግሞ ከሌሎች አርቲስቶች ከሌሎች አርቲስቶች ከእነሱ ጀርባ ያሉ ደጋፊዎች፣ እስቲ ካሙዙ ሲያመሰግነኝ ሊያመሰግኑኝ ይችላሉ፣ ሊቀበሉኝ ይችላሉ። እኔ ለሕዝብ እንዲህ የቀረብኩ መሪ ነኝ። እኔ እንዲህ የራቅኩ አይደለሁም። በሚኒስትር ደረጃ ሳይሆን ያናገርኩ ያላችሁት ራሴ ቀርቤ የሰው ችግር እየሰማው ነው። ግን ችግር መስማትና ችግር መፍታት ደግሞ ይለያያል። ያን ችግር ሰምተህ ወጥተህ ሂደህ የምታወራው ስለ ኮሪደር ልማትህ ከሆነ ያን ችግር ሰምተህ ወጣ ሄደ እንደምታወራው ስለ ኬላላ ሪዞርት ከሆነ የራሱን በጀት እንኳን የራሱን የሰራተኛ ደሞዝ መሸፈን ስላቃተው ስለ ኬላላ ሪዞርት ከሆነ የዚህ ሀገር የህዝብ ችግርና መንግስት ባለስልጣን ነኝ የሚለው ኃይል በቃ ከእውነት ጋር የተፋቱ ናቸው፣ ከእውነት ጋር የተፋቱ ናቸው። እና እዚህ ጋር ቆይ፣ አማራ ስትሮንግ፣ እስኪ ፖለቲካዊ ቋንቋ ተጠቅመህ ንገረን። ለምሳሌ አሁን የኢትዮጵያን ታሪክ እንደምታውቀው አርቲስቶች እና ስልጣን ላይ ያሉ ሰዎች ተለያይቶ አያውቁም። በኢትዮጵያ ታሪክ ካለ እታረማለሁ። በአጼ ቴድሮስ ጊዜ ለአጼ ቴድሮስ መወድስ የሚያቀርቡ አዝማሪዎች ነበሩ፣ ለተክለ ጊዮርጊስ እንዲሁም አጼ ቴድሮስ ብቻ ይመስሉኛል። ሽመል ይገባዋል የአዝማሪ ቀልባጣ ብሎ እንደዚያ አትዝረክረክ ምናምን ብሎ አንዱን አዝማሪ እንደገረፈው አውቃለሁ። በየዘመናቱ ንጉሥ ነገስታት መጥተው ነገስታት በሄዱ ቁጥር እንደዚህ መንግስትን መስለው የሚኖሩ የጥበብ ሰዎች ነበሩ። ከዛ የተለየ ህይወት የለንም እኛ እንደ ሀገር ማለት ነው። በመንግስቱ ኃይለማርያም ጊዜም ለመጀመሪያ የመጀመሪያው ሪፐብሊክ በሀገራችን በተመሰረተበት ጊዜም እንደዚሁ ለመንግስቱ ኃይለማርያም መወደስ የሚያቀርቡ አርቲስቶች ነበሩ፣ ጋዜጠኞች ነበሩ። በኢህአዲግ ጊዜም ምን የተለየ ነገር እንጠብቀው ሆነ እንኳን ቢባል አሁን እነዚህ ያሉ አርቲስቶች እንኳን የሚያነሷቸው ጥያቄዎች እንዲመለሱላቸው ትላንት ከትላንት ወዲያ፣ አሁን አንዳንዶቻችን ስናወራ አርቲስቶች እና መንግስት የተለየበት ስርዓት ያለን እስኪመስል ድረስ ነው ዱላ የምናዘንብባቸው እና ያለን የመንግስታዊ መዋቅርም ያለፍንበት ታሪክ የሚያሳየው ይህ አይደለም ወይ? እኚህ ሰዎች ምን ያርጉ? እነዚህ የህብረተሰብ ክፍሎች እነዚህ አርቲስቶች ጥያቄዎቻቸው እንዲመለስ አሁን ከሚሄዱበት መንገድ ምን በተለየ መንገድ እንዲሄዱ ነው የጠበቅ ነው? እስኪ መልስልኝ። ምንም ምንም እንዲያውም እኔ እኮ እያወራሁህ ያለሁት አሁን እንዲያውም አንተ እንዳልከው አፄ ኃይለ ስላሴ ትክክለኛ የህዝብ ስሜት ለማወቅ እስኪ እረኛ ምን ይላል፣ ውጡና አስሙ። ምክንያቱም ቤት ውስጥ ሰዎች በብሶት የሚያወሩትን እረኞች በእንጉርጉሮ ከብቶችን በሚጠብቁ ጊዜ በእንጉርጉሮ ያሰማሉ። አዝማሪዎች ደግሞ ማታ ማታ በየመዝናኛ እንትኑ እየገቡ እንትናቸውን ያሰማሉ። ይሄ ያለ የነበረ ነገር ነው። ያለ የነበረ ነገር ነው። መንግስትን ማወደስ፣ መንግስትን እንትን ማድረግ ይሄ እንደ ሀገርም ስሪታችንም እንደዛ ነው። ለመንግስትነት ቅርበት ያለው ህዝብ ነው። የኢትዮጵያ ህዝብ መንግስትን መስርቶ ለብዙ ዘመን የኖረ ህዝብ ነው። በተለይ ደግሞ ይሄ አሁን አሁን እንግዲህ ደግሞ የበላይነት ምናምን የሚል ነገር እንዳይመጣ እንጂ በተለይ ደግሞ በአማራ ህዝብ ምንትን ብታየው እንደዛ ነው በቃ ለመንግስት ቅርብ ነው እና መንግስትን ሲያወድስ ምን ሲል ኖረው? በህግ አምላክ እያለ ነው ንት የሚለው ህግን እንደ አምላክ የሚመለከት ህዝብ ነው። ይሄ በህግ የበላይነት በዛ ድረስ የሚያምን ህዝብ ነው ያለው እና አርቲስቶቹ ያንን ማለታቸው አደለም እኮ የሚገርመኝ አሁን ያለው ግን ያኔ አርቲስቶች ያንን ሲያደርጉ ግን

ሚስት ልጅ አይመለከትም ከሌለ ማጣቆ መረጃ ከሆነ እንዳታወ አካሄዱን ነገር ምን አለ አማርኛው ፋሚሊን ለማድረግ ነው። አንድ መታወቅ ያለበትን ነገር ስፔሲፊክ ሆነ አሁን አማራ ስትሮንግ በነገራችን ላይ እንደም ለአርቲስቶች እኮ ያለፍንበት ህይወታችን ነው፣ የተለየ ነገር የለውም እያለ ነው የተናገር ያለው። እድል ከሰጠኝ ግን ቴዲ አንድ ወደ አንተ መጣለሁ። አንድ ጥያቄ ልጠይቀው። ቆይ ቆይ ቆይ እንደዛ አይደለም። ቆይ ሀሳቡን ይጨርስና ወደ ልልና ወደ አማራ ኪላ ከዛ ወደ አንተ መጣለሁ። አማራ ኪላ፣ እሺ በአማራ ስትሮንግ ሁለት ደቂቃ ልስጥና ራፕ አፕ አድርገውና ወደ ልልና እሄዳለሁ። እሺ ቴዲ የተረኛ እኔ ነኝ እየወጣው ስለነበረ ነው። እኔ ሀሳብ ልስጥ። ቆይ እዚህ ጋር ልልና ስታወራ ነበር። ልልና ከኔ በኋላ ነው የገባት። እሺ አማራ ስትሮንግ ይጨርስና ይሄ አሁን አሁን ከአርቲስቶቹ ጋር አብይ አህመድ አደረገው የተባለው ስብሰባ 2018ም ያን የሃኒሙኑ ጊዜም ላይ የተደረገ ነው። ይሄ ሴሌክቲቭሊ ሆን ተብሎ እየተበላሸ ያለን በራሱ በራሱ ቅሌትም፣ ባለማወቅም፣ በምንም በአምባገነንነትም፣ በምንም በምንም ተደማምረው በውሸት የተገነባ ሰበና አሁንም በዛ ለማስቀጠል የሚደረግ አጉል መጋጋጥ ነው። ግን በእያንዳንዱ የአርቲስቶቹ ንግግር መሃል እኔ የታየኝ የአርቲስቶቹ ስጋት፣ የአርቲስቶቹ ፍርሃት፣ የአርቲስቶቹ ይህንን መንግሥት በአግባቡ ካላወደስክ አትኖርም የተባሉ የሆኑ አንዳንዶቹ ሽጉጥ ከጀርባቸው ተደቅኖ ሁሉ የሚናገሩ ነው የሚመስለው። ምክንያቱም እነሱ የሚናገሩትና ከዛ አዳራሽ ሲወጡ እነሱ የሚያጋጥማቸው ሪያሊቲ ፍጹም የተለያዩ እንደሆኑ እያንዳንዳቸው በደንብ አድርገው ያውቁታል። ቅድም የተናገርኩትን ምሳሌ ማንሳት ነው። አንዱ አርቲስት እዛ ውስጥ የነበረው ጤናማ አይምሮ የለውም እርሶን የሚጠላ ሰው ያለው፣ ከአዲስ አበባ ኩሪፍቱ ኤኒታይም ተነስቶ ደርሶ ከመጣ ያው ሁላችንም የምናውቀው እንኳን ደህና መጣ በሚባልበት ሀገር ማለት ነው ሰው። ስለዚህ ይሄንን በዛ መልኩ መመልከት ያስፈልጋል። ካፕቲቭ ኦዲየንስ የሆኑት ለማለት ነው የፈልገው። ቴዲ፣ የኛ ሀገር ነገር የኛ ሀገር ነገር አስቸጋሪ የሚሆነው አሁን እዚህ ጋር መንጋዎች መስማት የምትፈልጉትን ነገር አውቃለሁ። መንጋዎች አሁን ለምሳሌ መንጋዎች መስማት የሚፈልጉትን ነገር ብናገር እንደ ቴዲ ስማርት የለም ትሉኛለችሁ። እንደ ቴዲ ስማርት የለም መስማት የማትፈልጉትን ነገር ብናገርስ እንደ ቴዲ ደደብ የለም። አይተንም ሰምተንም አናቅም ነው የምትሉት። ብዙ ጊዜ ለእኛ እውነት የሚመስለን ከእኛ አንጻር እኛ ከቆምንበት መሬት አንጻር ነው ሁሉ ነገር የምንለከው። እስቲ ፈንጠር ብለን ትላንት ከትላንት ወዲያ የመጣንበትን ህይወት ነኝ ከራሳችን ከምናደርገው ትግል አንጻር ወይም ደግሞ የእኛን ትግል የሚደግፈንን የሚቃወመንን ብቻ ሳይሆን በገለልተኛ አእምሯችን ነው መመርመር ያለበት እንደዚህ አይነት ጉዳዮችን። ካሉ አርቲስቶች መሃል ሁለት ሶስት ሰዎችን ብቻ ነጥ ለምተች ከሆነ ችግር ነው ከበደ እያነበበ ነው። አየለ ሲያነብ የምትዘለው ከሆነ ሌሎችስ? እያነበበ ወር ነው ጥያቄ ያቀረቡት ፌር መሆን አለባችሁ። ሁለተኛ እንዲህ ያለ መድረክ ላይ መቀመጣችሁ ትክክል አይደለም። ለሁሉም ነው መስራት ያለበት። መርጠህ ግን አንደኛውን አውድሰ ሌላኛውን ደግሞ የምትተቺ ከሆነ ደግሞ ትክክል አይደለም። ያንተ የፌርነስ ጉዳይ ሳይሆን የእናንተ የአብዛኞቻችሁ አይዶ ነው። እነማን እንደሆናችሁ አላውቅም። የአብዛኞቻችሁ የሚሆነው ምንድን ነው የሚሆነው የዘረኝነት ጉዳይ ይሆናል ማለት ነው። ዱላ የምታሳርፍ ከሆነ ሁሉም ላይ ነው ዱላ ማሳረፍ ያለብህ ነጥ ለምታሳርፍ ከሆነ መመርመር ያለብህ አንተ ነህ እኔ እንደዛ ነው የምረዳው ስለዚህ በዚህ አውድ ነው እዛ ስብሰባ ላይ የታደሙ ሰዎች ስብሰባው ላይ መታደማቸው በራሱ ትክክል አይደለም ካልክ ዱላውን ማከፋፈል ያለበት ለሁሉም ነው እኔ እንደዛ ነው ማምነው ቅድም ያሳየኋችሁ ጥያቄ እያነበቡ ያቀረቡ አርቲስት አብታሙ ትገባለህ ትወጣለህ ምንድን ነው ኔትዎርክን አስተካከሉ ላንሳ ላይ እኔ ነኝ እኔ ነኝ ስለዚህ የወረዱት ስለነበረ